ወንድሜ ነው። የት የለ እንዴ? አፍረሹ ብቻ። ባልሆነ ቢሆንስ ታዲያ? ለአንቺ ራሱ እኮ የነገርኩሽ ወጉን ሥርዓቱን ተላልፌ ነው ሮሚ። ይሄ ነው አይደል? ዛዋሽ አመሰግናለሁ። ምን ወይ እአመስክክላል በሮማኔ ብቻ እንዲህ ገለፍጩው ታዲያ አላየሀትም እንዴት እንደምትሆን? አይ ሮማን አንተን አፍራ እኮ ነው። ምንም አያስቀል ይኸውልሽ። ብለሽ ምንድን ነው ዛሬ አስር የምንድን ነው የይቅርታ አባ ሞቷል። ለዛ ነው እዣቸው የመጣት እያቃለለን። አዳይ ደቡላ አባባ መሞታቸውን ነገረችኝ። ያማልን፣ ዳይመንድ ምንድን ነው የምታወራው? ለአንተም ለአንቺም መናገር አልቻልኩም እንጂ ከገጠር የተመለስነው አባባ ስለሞተ ነው። ቅምጥል፣ በጣም ይቅርታ። አሞ ዳይመንዱ፣ አድበህ ተቀመጣ። እኔ በአባባ ቀልድ አላውቅም። ምንድን ነው የምታወራው? የምሬን ነው ቅምጥል። ይውል ዳይመንድ፣ የሌለ ነገር ፈጥረህ አታውራሽ። አባባ እኔም በፍጹም ጥሎኛ አይሄድም፣ ሊሞትም አይችልም። እባክህ ቤት ዘይድ አባባን አንድ እንኳን አይተህ አታውቅም። ቅምጥል የነገርኩሽን አልሰማሽኝም ማለት ነው። ምኑን ነው የምሰማ? ሲጀመር እናት ትከተለኝ አላልኩም ለምን መጣ? ቆይ እናንተ ሰዎች አሟቸዋል እንደ ነግራታል እንዴ? ዳይመንድ ምኑን ነው የሚነግረኝ? አደኸው ና ጠገብሽ ነው ያለሁት አይደለ? ተናገሪ። አባባ ምን ምን ሆኖ አልደና አይደለም። ይኸውልሽ አባባ አስማ አለበት። እኔንም እኮ አንዳንዴ ያስደነግጠኛል። ከዛ ራሱ ይመስላል። በቃ ምንም እንዳትደናገጡ እሺ። ምንም ችግር የለም። ፈጣሪ መጽናናቱን ነው ይስጥሽ። አንቺም እንደዚህ ማይረባ አባች ሞቷል ልትይኝ ነው? ንገሪኝ፣ አባች ሞቷል እያልሽኝ ነው ወይ? ቅምጥል ፈጣሪ ያዝናሽ። አይ አባት አይሞትም። አባቴ ደህና ሆኖ ነው ከቤት የወጣሁት። አባቴ ነኝ ጥሎኝ ሄደ። አባት አይሞትም። ቅምጥል ግን ምንድነው? ባክሽ ተረጋጊ። አልረጋጋም ተሰማኛለ፣ አልረጋጋም። አይ አባቴ ናደራው ልጅ ያለ አንቺ በጣም አስነሽ። ለምንድን እንደምታስ ነው? አባባ አልሞተም። ኪንጎ ጥፋ ከፊቴ። ፍቅርን ለሮማን እንግዲህ እግሬን እሸኝ ስትላት አለች ማለት ነው። ከዛ በኋላ ሮታ ትመጣና ሮማን ቢሆን እንግዲህ ምንም ግድ የለባትም። ከአሁን በኋላ ቤት ውስጥ ከሚሰራ ስራ ውጪ ምንም ነገር ግዴታ የለባትም። ሰማሽ ስትላት አለች። እንደዚህም የተከራከሩ እያሉ እንግዲህ የፍቅር እናት ከጀርባ ሰምታ፣ ሮማን እዚህ ቤት ያገባችሁ ስራ ልሰራ ነው ወይስ እንደሷ ጥገኛ ልትሆኑ ያገባችሁ? አችነሻ ጥገኛ። ለማንኛውም ልጅቷን አታቅልቻት። ምንድነው ሮማን ችግር አለ ስትላት አይ የለም፣ አለ እንጂ ሮማን የውልሽ ማሚ ፍቅርን ሮማን እግሬን እሸኝ ካላለቻት ነው እግሬን እሸኝ ያለች የፍቅር ናትም። እንግዲህ ደንግጣው ፍቅርን ደግሞ እየዋሸች ነው። አንቺ ምንም አይመለከተሽም ትላታለች ለሮታን። ቆይ እንዴት ነው የማይመለከታይ? ለምንድነው ልጅቷ የምታሰቃያት? ለምንድነው እግርሽ የምታሽሽ? ማየት ትንሽ ወለም ብዬሽ ነው እያለች ትዋሻለች ማለት ነው። ቆይ አንቺ ምንድን ነው ችግርሽ? ያምሻል እንዴ? ምን ብሎሻል? ዛሬ በቃ ትጨቃጨቁ። ሮማን እስካ አንቺ ንገሪኝ፣ ምንድን ነው የተፈጠረው? ፍቅር እግሬን እሸኝ ያለችኝ ነው። ከዛ ሮታ አይሆንም ያለች ይዛኝ ወጣች፣ እንደዛ ነው ነይ። በቃ ሂጂ፣ አንቺ ግቢ ትላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ እያላችሁ በሰላማችሁ ብዙ ይዘት ይበልልኝ። እንግዲህ ነባሮች ላይክ ኮሜንት በመስጠት ሀሳብ አስተያየታችሁ በመጋራት አብራችሁ እንድትከታትሉኝ አዲስ የሆናችሁ እንግዲህ ሰብስክራይብ ያደረጋችሁ የደውል መልክቷን በመጫን ቤተሰብ ትሆኑ። በአክብሮት በትትናንተ ጠይቃለል ማለት ነው። የፍቅርናት በቀረናት ተከባብራችሁ ኑሩ እያለች የሮታና የፍቅር ታስጠነቀቃለች ማለት ነው። ገባኝ እንዳይደገማኝ፣ ሁለታችሁም ተጠንቀቁ እያለች ማስጠንቀቂያ ትሰጣቸዋለች ማለት ነው። የፍቅርና የሮታ ከአዳይና ከሮማን ራስ ውረዱ ትላለች ማለት ነው። እዚህ ጋር ደግሞ የባቡሬ እናት ወይኔ ጥለኸኝ ሄድክ፣ ወይኔ ድሌን እያሉ እንግዲህ እያለቀሱ ይገኛሉ። ውይ እያሉ እንግዲህ ወይኔ ጉዴ፣ እኔ ገና አሁን ማንነቴን እያወኩኝ፣ አሁን ወደ ማንነቴ ስመለስ እንዴት ጥለኸኝ ትሄዳለህ? ባቡሬስ፣ ቅምጥልስ የማን አደራ ጥለህ የማን ትሄዳለህ? እያሉ እየዬ እያሉ ያለቀሱ ይገኛሉ ማለት ነው ሳይነሱን ኮተ ነስተበት ነበረ እያሉ እንግዲህ እዚ ጋር ቤዛና እንግዲህ ሁሉም ነገር እንግዲህ እጅ ሁለቱም ተስማምቶ ለአዳይ ወጥመድ እየዘረጉላት ይገኛሉ ማለት ነው። ሁለቱም ማለት ነው እንግዲህ። ቅምጥል ገጠር ነበረች እንግዲህ እንግዲህ ዳይመንድን አሁን መሽተዋል። ወዴት ነው የምንሄደው? ትላለች ቅምጥል። ነገፏ ብለ ተጫውተን እንሄዳለን። አይሂዱ የእኔ ልጆች እያለች የአዳይ መራትም መንገድ አይፈቀድም አሁን የሞላ ትራንስፖርት ታገኛላችሁ ይወስዳቸዋል በቃ እያሉ ሄዱ እያሉ አውቁ ቅምጥልም ከገጠር ሳይነገራት እንግዲህ ወደ አባቷ ሞት እየመጣች ትገኛል ገንዘቡ ተቀበል እኔ ባልቀበልም አበበ ይቀበላል ለማንኛውም ተነሱ እንሂድ እያሉ እንግዲህ ሰላም ግቡ ከተባባሉና ሰላምታቸው እንትን ካሉ በኋላ እራሳቸው ጠብቆ ይባላሉ ማለት ነው ቴናና እንግዲህ ቴናና ቤዛን እንግዲህ ሁሉም ነገር እንትን እያሉ ይገኛሉ ማለት ነው የባርኪ ስልክ የለሽም፣ እንዴት ትላት ቆይ እንዴት ያንቺ የባርኬ ስልክ የለሽም ትላት አለች ማለት ነው። እዚህ ጋር ሮማን በምስሉ ላይ እንግዲህ ተመለከቱት። ሆዷን አማት ቁጭ ብላ ነበረ። እንግዲህ ሲመጣ እንግዲህ ሁ ሲመጣ እንግዲ ፊቴሽ ላይ ችግር አለ ዛሬ የጠፍት ነክ ነው። እዚህ አካባቢ ስራ አገኝቼ እሱን እየሰራሁ ነበረ። እትዬ እትየ ሳይፈቅዱልኝ ለምንድን ከቤት የምትወጣው? አራ እትዬ ይፈቅዱልኝ ነው እትየ ስራ ብሎኝ ነው። ምነው ሮማኔ ከፊትሽ ጠፋህ አደል ስራ ምንም አሰራም። እኔም ስራ ላይ ነበርኩኝ አሁን ነው ያረፍኩት እያለች እንግዲህ እስኪ ያልፍ ያለፋል ይላታል። ፍቅርም ቢሆን ጸባይዋ በጣም አስቸጋሪ ነው። አዳይም ቢሆን ይሄ ሁሉም ነገር በሆዷ ችላ፣ ሳቅ አድርጋ ያሳለፈችው አንቺም እንደሷም ዋጣ አድርጋሽ ማለፍ አለብሽ። እሺ አሹዬ፣ አታስብ። የሚከብደሽ ነገር ካለ የትዬ ይሄንን ነገር ከብዶኛል፣ ፍቅር ምታስቸግርሽ ከሆነ ነገሪያቸውና እሳቸውን አስተካከል አለው ሲሉ ሩታን ቤታለች። አዎ እኔን እንደም የእሷን ተደርባ የፍቅር የተነገረች ነበር። ሩታዬ የጥሩ ልጅ ኮ ናት። በይስኪ በቃ አሁን ጥሬ ለየና ሮማኔ ሲሄድ እኮ ሄድ አላልኳትም። ከዛ እነግራታለሁ። እሺ ትላለች። ከዛ ሮማንን ፊቷን ሲያያት እንግዲህ ፊትሽ ፊቴ ምን ሆነ እየከፋሽ ነው ምትመሲ ምን ሆነሻል? አይ አሹም ደህና ነኝ ትላታለች። ማለት ትለዋለች ማለት ነው እሱም ግን አልተዋጠለትም። የሆነ ነገርማ ሆነሻል። ሌላ ጊዜ ፈገግቲ ነበ፣ ዛሬ ምን ሆነሽ ነው ሩሙዬ ይላታል። የአመመሽ ነገር አለ? ከአመመሽ ወደ ኪም ቤት ንውሰድሽ ይላታል። እሷንም ደግሞ ሼም ስለያዛትም አላመመኝም፣ አሹ ትለዋለች ማለት ነው። እንግዲህ ካላመመሽ ለምንድን ነው እንደዚህ የሆንሹ? ከዛ በኋላ የሮታን ተነግራታለች፣ የሮታን እንደዚህ እንደዚህ አሞኛል እንግዲህ ትላታለች ማለት ነው። እሷንም በጣሽ ያሹ ሩም ሩታ ልጥራለህ እያለች ወደ ደረጃው ላይ ትወጣለች ማለት ነው። እሱም እንግዲህ ልጅ የሆነ ነገር ሆና ነው እንጂ በሰላም አይመስለኝም እያለ እያሰበ ይገኛል። ብቻ ወንበር ላይ ኮች ብሎ ማለት ነው እንግዲህ ምን ምን ተፈጥሮ ይሆንስ ብሎ እያሰበ ደግሞ የሆነ ነገር ሆና እንዳይሆንብኝ ሮማኔ እያለ ብቻ ለብቻው እንደ እብድም እየወራ ይገኛ ማለት ነው። አዳይም እንግዲህ ማዘሯ ባክሽ ተረጋጊ፣ ባቡሬን በአሁኑ ሰዓት አንቺን ታስፈልግዋለሽ ትለዋታለች ማለት ነው። እንኳን አንድም ቀን የአባትነት ፍቅሩም ሳይነግረው ወጉን ሳይደርሰው አባትነቱ እንግዲህ ሳይጣፈጠው እንግዲህ አንድ ቀሳ አላስደስተው እንዲቆጨኝ አድርጎኝ ሄደዋል። የባቡሬ አባት እያለችም እያለቀሰች የምትገኛለች ማለት ነው። እንግዲህ ቅምጥልስ ምን ይወጣታል ይሆን እንግዲህ ቅምጥል የአባቷ ሀዘን እንዴት እንደምችለው አላቅም ፈጣሪ ከሷ ጋር ይሆን ከዛ ዴቪም የኔ ፍቅር አትጨነቂ ቆይ ባቡሬ ሰምተዋል የት ነው ያለው ወደ ውጭ ነው ዳሊያ አጠገቡ ስላለች ምንም አይሆንም በቀኔ ንግባ ማዘሯ ብቻዋ ናት እያሉ ዴቪና እንግዲህ አዳይን የባቡሬ ናት እያጽናኑ ይገኛሉ ማለት ነው እንግዲህ ለምለምን ደግሞ የባቡሬ ታጽናናዋለች እባክህ አምላኬ ሀዘኑ ቀላል አድርግለት በሀዘን የመጣ ሀዘን በጣም ሆድ ቁስል ይነጋል ይነካል። እባክህን እርዳው እያለችም ለሊም እያለቀሰች ከጀልባ ሆና ታለቅሳለች ማለት ነው። ከዚያም በኋላ እምባዋን ከጠራረገች በኋላ ወደ ባቡሬ ጠጋ ትልና ባቡሬም እንግዲህ ያጠገቡ ቁጭ ትልና እባክህን ባቡሬ ለእናትህን በአሁኑ ሰዓትም ታስፈልጋት እኮ አንተ ነክ እናትህንም እህትህንም ወንድ ነክ እኮ መሰብሰብ አለብህ። ጠንካራ ሆነህ እነሱ ጠንካራ ማድረግ አለብህ። ትለዋለች ይቅርታ አለ ሊት ይላል። አንተ ምን አጠፍተሃል? በጣም ይቅርታ በጣም እንግዲህ ይላታል። እሷንም አይዘው ብላ እንግዲህ ታጽናናዋለች ማለት ነው። ማሜ ናት እንግዲህ እያለ እኔ አልገባኝም እንጂ አባ አባ ድሮም ገብቶት ነበረ። አባቴ ከድሮ ጀምሮ እንደ ልጁን እንከባከበኝ ነበረ እሱ አምኖ ስላልተቀበለ ነው እንጂ የእኔ ልጁ እንደሆንኩኝ በጣም ያውቅ ነበረ። ልቡን ይነግረው ነበረ፣ እኔ እንጂ ያልታየኝ እናተ ከአሁን በኋላ ጊዜ እንደዚህ ደና ከሆነች በኋላ አንተ መጠንከር አለብህ። እናትህን አንድነገር እንዳትሆን እባክህን፣ በቂት ተራም መሆን አለበት። ልክነሽ አባቴ እንኳን ቆይልኝ ምን አለበት? ያ ሁሉ ዘመን እኔ አባቴ ሊመስለኝ አልቻለም። ታቂያለሽ ለሊ፣ አባቴ መሆኑን እኮ አላቅም ነበረ። ንተ ጥፋት እኮ አይደለም። አንተ ማድረግ ያለበት ነገር ሁሉ እኮ አድርገሃል። እባክህን ባቡሬ፣ ጠንካር በል ለምለም ጠንከር ብለህ እናትህን ማዘርንም አግዛቸው። የምችል ይመስልሻል እኔ? አዎ በደንብ ትችላለህ። ወንድ ልጅ እኮ ነህ። ወንድ ልጅ ለእናቱና ለእህቱ ጠንካራ መሆን አለበት። እንግዲህ አባቴ መሞቱን አላመንኩም። ምን አለ አባቴ እንደሆነ ባላወቅኩ ኖሮ በቀረብኝስ እያለ እንግዲህ በጣም ያለቀሰ ለምለም እና ወደዚህ እያለች አልቅሱ ይውጣልህ ትለዋለች። የዛሬ የነበረን ቆይታ በዚሁን አበቃለን። በቅጤ እስከምንገናኝ ቸር